ፓስተር ዮናታ እንደ ገድለ ሃይማኖትን ከመስደባቸው ፍትቆ በጋሻው ቀድሞ ስለዋል ቀለም ሞርቃይ ተንፍሶ የሚባል ዱር አለ። የጽድቅ ሰው ይመስላል ነገሩ ሰይጣንም የብርሃን መልአክ ይመስላል። ሥላሴ አትበሉ ይህ ምን ፍቅና ነው? ኢየሱስ ክርስቶስን እግዚአብሔር አትበሉ ማለት ምን ፍቅና ነው? በእኛ ቤት ተስተምረው በመጽሐፍ ቅዱስ ማስተምረው ይህቺ ቤተክርስቲያን ጋላ ቤተክርስቲያን ናት ብሎ የክርስቶስን አካል ነው የሰበከው። እናትዬው እኮ ዞሮ ዞሮ አጥብታታለች። እኔ እኮ የሚለው መንፈስ ቅዱስ ጋር ነው ብሎ ሰው እኮ ነው በጋሻው። በነገራችን በጋሻውና እኔ ውስጥ እነሱ ውስጥ ነገር ከኦርቶዶክስ በመውጣታቸው በኦርቶዶክስ መውጣታቸው ብዙ ነገር እንዳጡ ውስጣቸው ይነግራቸዋል። አሁን ያ ክብር የለም፣ ያ ጸጋ የለም፣ ያ ኦርቶዶክስ ጋር የነበራቸው መንፈሳዊ እንትን የለም። ያን ሁሉም ነገር ዜሮ ሆኖባቸዋል። ስለዚህ ሰው የትላንትም በትዝታ ተመልሶ ያንን ማግኘት ስላልቻለ የዶሮ አስተሳሰብ ይዞ ባልበላው እንኳ ጨሬ ላበላሽ ብሎ ስሚ ማጥፋት ጉዳይ ካልሆነ ነው በስተቀር ቤተ ክርስቲያኒቷ ጋር ማን እንደሆነች ኢትዮጵያ ኦርቶዶክስ ቤተ ክርስቲያን እነሱን እንዴት አክብራ እንደኖረች አይደለም። እነሱ ልመቱ በቤተ ክርስቲያን ውስጥ እነበጋሻው እነትዝታው የእነሱ ተከታዮች ሌሎቹም የቤት አድሶ ነው ሶስት ልመቱ ቀርተው በመጥፎ ዓይን ታይተው አያውቁም። እኔ እስከማውቀው ድረስ የመጨረሻው ምንፍቅና ቤተ ክርስቲያን ግን ቤተ ክርስቲያን ማለት እኛ ድፋዬን ስናደርግ ድርጅት አይደለም። ቤተ ክርስቲያን ማለት የክርስቶስ አካል ይቺ፣ ቤተ ክርስቲያን ጋላሞታ ቤተ ክርስቲያን ናት ብሎ የክርስቶስን አካል ነው የሰበገ። እኔ ቅድም በሻለው በጋሻው ለምሳሌ አንድ ጊዜ ሲያስተምር እዚሁ ዓለም ጤና መድኃኔ ዓለም ላይ ያዳነን ማን ነው ብሎ ይጠይቃል። ሰንበት ተማሪዎቹ እግዚአብሔር አሉ። እንዴት እግዚአብሔር ትላላችሁ ኢየሱስ በሉ እንጂ ያውን ቪዲዮ አለ። ኦርቶዶክስ ላይ ያለ ጋና ገና ይሄ እንትኑም እንትን እያለ ነው እንጂ ዋና በሲያቷል ዋና ባለበት ዘመን፣ ለዚህ ነው ከትምህርት ነፃ አዲ ያዳነ የሰንበት ተማሪ ህፃናት ናቸው። እንግዲህ ያው መልስ ለመመለስ እግዚአብሔር ስሉ፣ እንዴት እግዚአብሔር ትላላችሁ ኢየሱስ በሉ ስላሴ አትበሉ። ይኮ ምንፍቅና ነው። ኢየሱስ ክርስቶስን እግዚአብሔር አትበሉ ማለት ምን ፍቅና ነው። በእኛ ቤተሰና አስተምረው በመጽሐፍ ቅዱስም አስተምረው ግን በቪዲዮ ተሰልተው ልቃውንት ጋ የቀረቡ እኔ ያች ኢንዲቪዱዋል አውጥቶ ማየት የሚቻል በድብቅ ጭምር እኮ አዋሳ ላይ በድብቅ እመቤታችን መንፈስ ቅዱስ የተቀበለችው ተቀበለችው ከሐዋርያት ጋር ነው ብሎ ያስተማረ ሰው እኮ ነው። ከሐዋርያት ጋር የገብርኤልን ብስራት ያልተቀበለ ሰው ነው። መንፈስ ቅዱስ ያድርብሻል የሉ ላይ ሊጸልልሻል ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ገብርኤል ነው ያለው። ከእግዚአብሔር አብ ዘንድ ነው የመጣው። ኤልሳቤት የማርያምን የምስጋና ቃል በሰማች ጊዜ መንፈስ ቅዱስ ሞላባት ላት በኤልሳቤ አይደለም፣ በድንግል ማርያም የማርያም የመስጋናን ቃል ሰምታ ኤልሳቤት መንፈስ ቅዱስ ሞልቶባታል። ሞታለች፣ ምንም አታውቅም። ድንግል ማርያም ምልጃዋ በፍጹም የምታማልደው ነገር የለም። ይሄ እኮ ቪዲዮ አለኝ እዚህ በቂ። ይሄን ግን የሰው ግቢ ተደብቆ ደብቆ ሚሰብክ ተደብቄ ሰብኬ ሰብክ አላውቅም። ይሄ በቪዲዮ ተላቀቀ ያነ ጸረት አዲሶ ጊዜ ለሕዝቡ አቅርበናል። በዛ በዘመቻ ጊዜ ግዜ ምንድነው የበጋሻው ስህተቶች ይኸው 1991 ዓመት ነው። ኤግዚቢሽን ማይከል የገቡ አሁን አሜሪካን ሀገር ምስት አግብቶ የሚኖሩ ያኔ መነኮሳት የነበሩ አባ ዘውዱ አባ ፍሳ ስባሉ የነበሩ መነኮሳት ነበሩ። የነሱን ምንፍቅና ነው በጋሻው ነው የሚደገሙ። እነሱ በድብቅ ኤግዚቢሽን ማይከል የፕሮቴስታንቶች ኮንፈረንስ ነው የነበረው። እዛ ተገኝተው አሮጊቷ ሳራ አርጅታለች ኦልሞስት ቤተክርስቲያኑ ኤክስፓየር ዴት እንዳላት አድርጎ ያቀረቡትን እሱም ወስዶ ያንኑ አለ ቪዲዮ ይሄ በቪዲዮ ያለ፣ በኦዲዮ ደግሞ በየከተሞቹ ያስተማራቸው እጅግ በጣም ብዙ መናፍቅናዎች። ይሄ እኮ ልቃውንቱ ጉባኤ ጋር ቀርቦ ነው ለሲኖዶሱ አቀርበው እንጂ በጋሻው ባያላል፣ ልትወገዘው ቀርቧል ልቃውንቱ ጉባኤ ጋር ያስተማራቸው ትምህርቶች፣ ያ ትምህርቶቹ። ይህች ኢንዲቪዲዋል ተክለ ሃይማኖትን ምን ብሎ የሰደበ በጋሻው። ለዛሬ እኮ እነ ፓስተር አንድ ገድለ ተክለ ሃይማኖትን ከመስደባቸው ፊት እኮ በጋሻው ቀድሞ ሰደው አለ፣ የተገረጸ አቅርበናል። ይህንን ወላይታ ላይ ለህዝቡ፣ እያንዳንዱ ከተማ እኮ ትምህርታቸው እንትን ተብሎ ቀርቧል። ለህዝብ ያልቀረበው ደግሞ ተደምሮ ለቅዱስ ሲኖዶስ ሊቃውንቱ አቅርበው ይሄ ነው ክደቶ ሲባል ነው በጋሻው የተወገዘው። እና እጅግ በጣም ብዙ ክደቶች አሉት። ይሄን መካድ እንግዲህ ታድሶ ሶስት ዋና ዋና ፌዞችን ነው ያሳለፈው በእኛ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ። የመጀመሪያው ፌዝ ኦርቶዶክስ ልክ አይደለችም የሚል ፌዝ ነው። ትክክለኛ አይደለችም። ይሄንን ፌዝ ሲይዙ ሲጓዙ አንደርግራውንድ ነው። በብዛት በማመሳሰል እንትን በማድረግ በፍጹም እንደ አመድና እንደ ዱቄት አተለያቸው። ቅዳሴ ሲቀድሱ ታያቸዋለሽ፣ ሲሰኩ ታያቸዋለሽ፣ ሲዘምሩ ታያቸዋለሽ። በሁሉም እሳቱ አገልግሎት ውስጥ አሉ፣ ግን ልክ አይደለችም። በምን በውስጣቸው ያምናሉ። ሁለተኛ ፌዝ ላይ ፕሮቴስታንት ዘ ትሩ ቸርች ወደምን ነው የመጡት። ሁለተኛ ፌዛቸው ላይ ደግሞ ከፍ ብሎ ዘቶ ልክ አይደለችም ኦርቶዶክስ ምለውን ብቻ ሳይሆን ፕሮቴስታንት ልክ ነው ደግሞ፣ አሁን ፕሮቴስታንት ልክ ነው የምለውን አስተምሮ ቀስ በቀስ ማውጣት ጀመሩ። በእያው ደምረቱ ይሄንን አንድ ረጅም ጉዟቸውን የሚያሳይ በአንድ እነሱ ኢትዮጵያ ውስጥ መስራች ከሚባሉት አቶ ጌታቸው ይባላል። በሱ የቀረቡ ቪዲዮዎችን በዚህ መጽረት አዲሶ ጊዜ በደንብ ስናቀርብ የነበረው እሱ ነው። በዛኛው ፌዝ፣ በመጀመሪያው ፌዝ ጊዜ ልክ አለመሆኗን አድርገን ብዙ ሺህ መነኮሳትን እናሰልጠናል፣ ብዙ ሺህ ሰንበት ተማሪዎች እናሰልጠናል፣ ብዙ ሺህ መነኮሳትን ከገዳም አውጥተናል፣ ብዙ ሺህ መምህራንና ዘማርያን የኛ አድርገናል ይላል። በብዙ ሺዎች የሚቆጠሩትን በአንደርግራውንድ ሰርተው ማለት ነው። ከዛ በኋላ ፕሮቴስታንት ልክ ነው ወደ አውደምረት መምጣት ጀመሩ። ወደ ወደ እምረት መምጣት ሲጀምሩ ማርያምን፣ ክርስቶስን፣ ሌሎቹን አሁን ከፕሮቴስታንት ኮምፓራቲቭ ስናደርግ ቴዎሎጂውን ስናይ ይሄ ልክ ነው፣ ይሄ ልክ አይደለም ብለው የነሱ ልክ ነው የምለውን ቀስ በቀስ ወደ ወደ እምረት መምጣት ጀምሩ ነው። ይሄ ይሄ ሰውዬ ራሱ ይገልጧል። መለሰው ጌታቸው በአደባባይ መግለጽ ተቻለ። የፕሮቴስታንት አስተውሩ ልክ መሆኑን ማውጣት ጀመርን። መጽሐፎች መጽሐፍ ጀመሩ። በዛ ላይ ለምሳሌ አንድ መጋቢ ጥበባት ሰለሞን ይላል መጽሐፉ። ዘግሽን ደብረ ከርም ይላል ስሙ። እቲ መጽሐፉ ከበር ላይ ያለው የቤታችን ስዕል ነው፣ ውስጡ ግን ድንግል ማርያምን የሚሳደው ሙሉ ሙሉ አሁን ሰው አይቶ ሲያይ የቤታችን ስዕል አለው። በሆኑ በማርያም ማመን ይገባል ይላል ማርያምን ወላዲተ አምላክ ማለት ምን ፍቅር እና ምላል መጽሐፍ ውስጡ ድንግል ማርያምን የአምላክ እናት ብሎ መጥራት ክደት ነው ብሎ ነው ደመድመው። ይህንን የመሰሉ መጽሐፎችን አማምጣት ጀመርናሉ። ይሄ ድንግል ማርያምን ወላዲተ አምላክ አትልም የሚለው የንስጥሮስን ትምህርት አምጥቶ ፊት ለፊት አመጡት ማለት ነው። በሁለተኛ ፌዛቸው፣ ሶስተኛ ፌዝ ላይ ሲደርሱ አሁን ያሉበት ፌዝ እንደበጋሻውንም ከዚህኛው ወደዚህኛው ፌዝ ሆኖ አሁን ግራ ተጋብተውበት የነበሩበት ፌዝ ኦርቶዶክስ ኢዘ ትሩ ቸርች ላይ ነው። ኦርቶዶክስ ትክክለኛ ትክክለኛነት ግን የተጫንባት ገለባ አለ ይላል። አሁን የኦርቶዶክስን ትክክለኛነት ተቀበሉና ግን መልሰው ወዴት ነው ብሳል? ወደ ሁለተኛው ፌዝ የተጫንባት አለ ይሄ የኦርቶዶክስ ተሃድሶ የእምነት መግለጫ ብለው ወጥቷል። ሰላም ይብዛላችሁ። እንግዲህ የሙስሊም አቃቢያንን ውሸታቸውንና ቅጥፈታቸውን እንዲሁም አጭበርባሪነታቸውን እናጋልጣለን። ይህም እንግዲህ የኡስታዝ አቡ ሀይደርን ነው ማለት ነው። አይኖቻቸውን እስከሚገልጡ ተከታዮቻቸው ያው በጭፍን ስለሚነዷቸው አይኖቻቸውን እስከሚገልጡ እኛ ማድረግ ያለብንን ሁሉ እናደርጋለን። ኡስታዝ አቡ ሀይደር ክርስቲያኖች የያዙት ብሉ ኪዳንና አዲስ ኪዳን ምንድን ነው ብሎ ነው የሚያምነው? ስለ ተውራትና ስለ ኢንጅል ምን አይነት አቋም አለው የሚለውን ሀሳቡን እንስማና እንመለሳለን ተውራትና

እንግዲህ ተውራት ማለት አላህ ለሙሳ ቀጥታ የሰጠው መጽሐፍ ነው። የሰዎች ልማድና እንትን የለው ቀጥታ የአላህ ቃል ነው። እንዲሁም ደግሞ በብሉ ኪዳን ከስልሳ ስድስት በላይ ያላነሱ መጽሐፎች አሉ። ያንን አላህ አልሰጠም። ለሙሳ የሰጠው አንድ ተውራትን ብቻ ነው። ስለዚህ አሁን ላይ የያዙት ክርስቲያኖች ወይም ደግሞ ክርስቲያኖች ጋር ያለ ብሉ ኪዳን ተውራት አይደለም፣ እኛ አናቀውም፣ እያለ ነው። ስለ ኢንጅል ደግሞ እንስማው። የኢየሱስ ወንጌል አይደለም ኢንጅል፣ የኢየሱስ ሕይወት አይደለም፣ አሁን መመሪያ ነው። እንደምትመለከቱት ኡስታዝ አቡ ሀይደር ክርስቲያኖች ጋር ያለ አዲስ ኪዳንና ብሉ ተውራትና ኢንጅል አይደለም፣ አላህ የሰጠው መጽሐፍ አይደለም። እንግዲህ ኢንጅልንም ጠቀሰ። ማርቆስ፣ ሉቃስ፣ ዮሐንስ እነዚህ ሐዋርያቶች ናቸው የጻፉት። ኦኬ። ለብሉኪዳኑም ደግሞ ሲናገር ምን አለ? ከስልሳ ስድስት ያላነሱ መጽሐፎች ናቸው ያሉት። ያንን አላህ አልሰጠም። ለሙሳ የሰጠው አንድ መጽሐፍ ነው። ስለዚህ ይህ አይደለም፣ ክርስቲያኖች ጋር ያለው መጽሐፍ አይደለም። አላህ ሰጠው ብሎ የተናገረው አናምንበትም ነው ተመልከቱ ይህን ያሳየሁት ምክንያቴ ምንድን ነው? ምን አይነት አጭበርባሪና ሸቀጥ የሚሰራ ኡስታዝ መሆኑን ለማሳየት ስለፈለግኩኝ ነው። ይሄ ኡስታዝ ማለት ነው። ኦኬ በሙስሊሞች ዘንድ ትልቅ ቦታ ያለው ኡስታዝ ነው። በጣም አሊማቸው ነው። አስተማሪ ብለው እንትን የሚሉት ነው። ግን እነሱ ላይ ቁማር እየሰራ እንደሆነ ላሳያችሁ። ይሄ ኡስታዝ ይህንን መጽሐፍ አልቀበለውም፣ የአላህ መጽሐፍ አይደለም፣ አላህ ለነቢያቶች የሰጠው መጽሐፍ አይደለም ክርስቲያኖች ጋር ያለው ብሎ ከተናገረ በኋላ ምን አይነት ቁማር ሰራ እና ላሳያችሁ። ይህ መጽሐፍ በኡስታዝ ዋሂድ የታተመ በቅርብ የታተመ መጽሐፍ ነው። ውስጡ እንግዲህ ስለ ነብያችን የተነገሩ ነገሮች ነገር ግን የተደበቁ ነገሮች የመጽሐፉ ሰዎች የደበቋቸው እውነቶች ብሎ እንግዲህ ለማጋለጥ የጻፈ መጽሐፍ ነው። እንዳሳየዋችሁ እንግዲህ ኡስታዝ አቡ ሀይደር ሲጀመር ክርስቲያኖች ጋር ያለ ብሉ ኪዳንና አዲስ ኪዳን አላህ ተውራትና ኢንጅል ብሎ የጠቀሳቸው መጽሐፎች አይደሉም፣ የአላህ ቃል ያለባቸው አይደሉም፣ አናቃቸውም፣ አናምናቸውም ብሎ አውግዟቸዋል ማለት ነው። ይህንኛው ኡስታዝ ደግሞ የአላህ ቃል አይደለም ከተባለው መጽሐፍ ውስጥ ስለ ነብዬ ተጠቅሷል እያለ ህዝቦቹን ያጃጅላል ማለት ነው። ምን አይነት ማጭበርበር እንዳለባቸው ሁለቱንም አሳያችኋለሁ። ለምሳሌ ይህኛው ቁሳስ ከሚጠቅሳቸው ጥቅሶች መካከል ሁሉን የሚያስተምር እንግዲህ ስለ መንፈስ ቅዱስ የተነገረውን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ የተናገረውን ስለ ነብያችን ነው ብሎ ለምሳሌ ዮሐንስ ወንጌል ምዕራፍ 14 26ን ስለ ነብያችን እየተነገረ ነው ብሎ ይጠቅሰዋል። ይሄንን አይቀበለውም የዮሐንስን ወንጌል አናውቅም እኛ ለኢሳ የተሰጠነ የኢሳ ቃል እንኳን የሌለበት የአላህ ቃል ብቻ የሆነን ኢንጅል ነው የማምነው የምንቀበለው ብሎ ኡስታዝ አቡ ሀይደር አሁን ያለው ክርስቲያኑ ዘንድ ያለው መጽሐፍ የአላህ ቃል አይደለም ብሎ ያወገዘው መጽሐፍ ጋር ሄዶ ይሄንኛው ደግሞ ከዮሐንስ ወንጌል እያጣቀሰ ስለ ነቢያችን ተነግሯል ይላል ማለት ነው ብሎ መጽሐፍን አሳትሟል። አስቡት መጽሐፍን የሚያህል ነገር ማለት ነው። እንቀጥል። አሁንም ከፈጣሪ ዘንድ የሚመጣ አጽናኝ ዮሐንስ ወንጌል ምዕራፍ 15 ሀያ ስድስት ላይ ከአብ የሚወጣውን አጽናኝ እንግዲህ ስለመንፈስ ቅዱስ ነው። አሁንም ይሄም ስለ ነብያችን ነው ብሎ አሁንም ዮሐንስ ወንጌልን አጣቅሶ ስለ ነብያችን ተነግሯል የተደበቀው እውነት ብሎ እያጋለጠ ነው ይሄንኛው ኡስታዝ ማለት ነው። ኦኬ፣ ይሄንም መጽሐፍ ደግሞ ኡስታዝ አቡሃይደር ያወግዘዋል የአላህ ቃል አይደለም ብሎ ይህንኛው ኡስታዝ ደግሞ የአላህ ቃል ነው ብሎ ደግሞ ከዚህ መጽሐፍ አውጥቶ ደግሞ ስለ ነብያችን ተነግሯል ይላል ማለት ነው። ኦኬ፣ እንቀጥል በወንጌል የተተነበየው ነብይ ብሎ ደግሞ አሁንም በወንጌል በአዲስ ኪዳን የተተነበየ ነብይ ስለ ነብያችን ተተንብያል ብሎ ደግሞ ሀሳብን ይሰጣል ማለት ነው። እናንተ ገብታችሁ እዩት ፈገግ የምትሉበት መጽሐፍ ነው። ኦኬ አሁንም ሌላ ነብይ ይሰጣችኋል። ኢሳያስ አርባ ሁለት ስድስትን ጠቅሶ ሌላ ነብይ እንደሚመጣ ኢሳያስ ተናግሯል ብሎ ደግሞ ሌላ ጥቅስን ይጠቅስልናል ማለት ነው። ኡስታዝ ዋሂድ አቡ ሀይደር ይህንን መጽሐፍ አይቀበለውም። የአላህ ቃል አይደለም ክርስቲያኖች የያዙት ብሉ ኪዳንና አዲስ ኪዳን የአላህ ቃል አይደለም ብሎ ነው የሚያምነው። ይሄንኛው ኡስታዝ ደግሞ የአላህ ቃል ካልሆነ ሆነ መጽሐፍ ላይ ነብዩን ይፈልጋል ማለት ነው። ኦኬ እንቀጥል። አሁንም እንግዲህ ኡስታዝ አቡ ሀይደር ስለ ተውራት ሲናገር አላህ ቀጥታ ለሙሳ የሰጠው ነው የአላህ ቃል ነው የሰዎች ሕግና እንትን የሌለበት ነው የአላህ ቃል ነው ቀጥታ ብሎ ሲናገርና የሙሴ ቃል እንኳን የሌለበት እንደሆነ ተናግሯል እንዲሁም ደግሞ በብሉ ኪዳን ከ66 ያላነሱ መጽሐፍቶች አሉ እነዛ የአላህ ቃል አይደሉም አላህ ለሙሳ የሰጠው አንድ መጽሐፍ ነው ስለዚህ አሁን ላይ የያዙት ክርስቲያኖች ብሉ ኪዳን የአላህ ቃል አይደለም የሙሴ መጽሐፍ ለሙሳ የተሰጠው መጽሐፍ አይደለም ብሎ አውግዟል ይሄንኛው ነቢይ ደግሞ ከሙሴ መጽሐፍ ይሄንኛው ኡስታዝ ደግሞ ከሙሴ መጽሐፍ ይጠቅስልናል ዘዳግም 18 18 አባ ሀይደር ይሄን አይቀበሉም ኦኬ የአላህ ቃል አይደለም ብሎ ይላል ስለዚህ እንዴት ተስማምታችሁ ነው እናንተ መጽሐፍ ቅዱስ ላይ ስለ ነብያችን ተተንብያሉ የምትሉት? አንደኛው ቃል አይደለም ይህኛው ያላ ቃል ነው ብሎ ከዚህ መጽሐፍ ይጠቅሳል። አሁንም ከፋራን የሚመጣው ነብይ ብሎ ደግሞ የሚጠቅሰው ጥቅሳለ ዘፍጥረት አንድ ሁለትም ይህኛው ኡስታዝ ኦኬ፣ ያንኛው ግን የአላህ ቃል አይደለም ብሎ አውግዞታል። በጣም የሚያሳዝነውና ምን አይነት አጭ በርባሪ ኡስታዞች እንደሆኑ ላሳያችሁ። ኦኬ ኡስታዝ አባ ሀይደር አቋሙን ተናግሯል። ክርስቲያኖች ዘንድ ያለው መጽሐፍ አላህ የሰጠው ለሙሳና ለኢሳ የሰጠው መጽሐፍ አይደለም። በቁርአን ላይ የተገለጹት ተውራትና ኢንጅል አይደለም። ክርስቲያኖች የያዙት ብሉይ ኪዳንና አዲስ ኪዳን ተውራትና ኢንጅል አይደለም ብሎ ካለ በኋላ ምን አይነት አጭበርባሪ ኡስታዝ እንደሆነ የማሳያችሁ፣ ምንድን ነው የዚህ መጽሐፍ ዋና እንትን እንዲባል ዋና ሲመሰገኑ የነበሩት ውስጥ ዋሂድ ሲያመሰግናቸው፣ ለምሳሌ እዚህ መጽሐፍ ላይ አርትኦት ስራ አርታኤዎች ሆነው የሰሩት በኢትዮጵያ የሃይማኖት ንጽጽር ፋና ወጊ እና ፈር ቀዳጅ የሆነው ኡስታዝ ሳዲቅ መሐመድ አቡ ሀይደር ለዚህ መጽሐፍ ተባባሪ ነው። ኦኬ። ምን አይነት አጭበርባሪ ኡስታዝ እንደሆነ ላሳያችሁ ፈለኩት። ይሄንን ነው አቡ ሀይደር አቋሙን ሲናገር ይሄ መጽሐፍ የአላህ ቃል አይደለም ክርስቲያኖች ጋር ያለው መጽሐፍ ሲጀመር እኛ አናምንበትም አላህ የሚሰጠው መጽሐፍ አይደለም የአላህ ቃል አይደለም ካለ በኋላ ይሄንኛ ኡስታዝ እንደዚህ አምጦ ዮሐንስ ወንጌል ዘዳግም ኢሳያስ እያለ ጎርጉሮ እንትን ብሎ ከደከመ በኋላ ለዚህ መጽሐፍ ተባባሪ የሆነው ማነው አቡ ሃይደር ነው ትክክል ነህ ብሎ ማለት ነው የመጀመሪያ አቋሙ ግን ይሄ መጽሐፍ የአላህ ቃል አይደለም ብሎ ነው ከአላህ ቃል ካልሆነ መጽሐፍ ላይ አጣቅሶ ነብያችን ተጠቅሷል ሲለው ያበረታታ ሐሰተኛ ኡስታዝ ነው ማለት ነው ይሄ ኡስታዝ አቡ ሃይደር ስለዚህ ኡስታዞቻቹ በራሱ በቃላቸው ተአማኝ የሌላቸው ተአማኝነት የሌላቸው አጭበርባሪዎች ናቸው ሶ እናንተን ለማጃጃል ነው እናንተን እያጃጃሏቹ እያጃጃሏቹ እንጂ አሁንም የኡስታዝ አቡ ሀይደር አቋም ክርስቲያኖች ጋር ያለ መጽሐፍ አላህ የሰጠው አይደለም የአላህ ቃል አይደለም። አዲስ ኪዳንና ብሉ ኪዳን በቁርአን ላይ የተገለጸው ተውራትና ኢንጅል አይደለም ብሎ ነው የሚያምነው። ነገር ግን ለዚህ መጽሐፍ ዕትመት እንዲታተም ብርታት የሆነው ወይም ደግሞ ያበረታታ ሰው ማነው? ነው ኡስታዝ አቡ ሀይደር ማለት ነው። ሶ ስተት እንዳለበት ዋሂድን አላረመውም ማለት ነው። ሁለቱም በስተት ውስጥ ተዘፍቀዋል ማለት ነው። ኦኬ እናንተን ለማጃጃል ነው ጋይስ እናንተን ለማጃጃ ነው ጭፉን ማህበረሰብን አግኝተዋል። ይህንን ጭፉን ማህበረሰብ ሃይ እያሉ ሃይ የሚላቸው የለም፣ ዝም ብለው ነው የሚነዷቸው ማለት ነው ልጆቹን። ኦኬ ጥያቄ የሚያቀርብላቸው የለም። ያንኛው ኡስታዝ ይሄ የአላህ ቃል አይደለም ብሎ ይህንኛው ኡስታዝ የአላህ ቃል ካልሆነ መጽሐፍ ላይ እያጣቀሰ እንትን ሲል ይህንኛው ብርታት የሚሰጠው ነው የሚያበረታታው ነው ማለት ነው ስህተቱን የሚያርሙ አይደለም ስለዚህ በእናንተ አንድ ሰው ልጅ ዝሙት ሰርቶ መጀመሪያ ወለደ፣ ከወለደ እሷን ማግባት ይቻላል? ያው በእስልምና ይቻላል። በዝሙት መጀመሪያ ወለደች ከሆነች ልጅ የሚል ማዕረግ አይሰጥም። በእኛ ልጅ የሚለው ማዕረግ የሚሰጠው በኒካህ የተወለደ ብቻ ነው። በዝሙት ከተወለደ በእኛ በእስልምና ሰው የአባትነት ማዕረግ ለማግኘት በኒካህ ማግባት መስፈርት ነው። ልጅን ይከለክላል ወይ? አው ልጅ ልጅና እናት አጣምሮ መጠቀም ሀራም ነው። ልጅና አክስቷ እስከ አክስቷ ድረስ ሰብስቦ ቤተሰቦቹ የዘር ሀረግ ይቋርጣል። ይሄ ምንድነው? መሳን ሆኖ ምንድነው አማርኛ የሚባለው አብሮ ሲጋቡ አንድ ባል ሰብስቦ ሲዛች እርስ በራሳቸው ይጣላሉ፣ ይጭቃጨቃሉ። ምን ይላሉ? ስለዚህ ያ ስለሚመጣ በእስልምና የዘር ሀረግ ማግባት አይቻልም። አንቺ ልጅቷ ካገባሻት ካገባት ወይም ደግሞ ልጁ ካገባሽው አባቱን መጨመር አይቻልም። አንቺም ባገልባጩም ደግሞ እናቱን ካገባ ልጅቷ እናቷ ማግባት አይቻልም በሸሪ ይሄ ማለት ግን ወደ አስራ አንድ ቤተሰቦች ማግባት አይቻልም ይሄ የሚባለው በማጭ ነው የሚመጣ አለ በዘር ሀረግን በኩል የሚመጣ አለ በማጥባት የሚመጣ አለ በእስልምና እነዚህ ነገሮች አይቻልም ነገር ግን እንዳልሽ ደግሞ ቅድም እንዳልሽኝ በዝሙት የተወለደች ከሆነች እናትና አባትና ቢገናኙም እናትና አባትነት የሚባል ማዕረግ የላቸው በእስልምና። ምክንያቱም የአባትነትና የእናትነትን ማዕረግ ወይንም ሌላ ከዚህ በፊት አህለል ኪታብ ሆነ ሙሽሪክ ሆኖ የሰለሙ በእናንተ ማለት ነው እንግዲህ እንትን ተጋብተው ማለት ነው፣ ወይ ደግሞ በሙስሊም ከሆኑ ደግሞ በኒካ የተጋቡት ሸካ፣ አልተረዳሁኝም እኮ ሸካ እ ልጆቹ እኮ አራት ወንድሞች እኮ አሉኝ አለች። እና ወንድሞቿ ናቸው ወይ እነዚህ ሰዎች ያው ምንድን አልገባኝ እኮ፣ አባቱ እኮ ነው። በዝሙት ከተወለደ እየነገርኩሽ ነው እኮ ያሉት። በዝሙት ከተወለደች አባትነቷም አባትነቱም በግድ ተቀበይ አትባልም። ልጅህም ሁናም ደግሞ ተቀበይ አትባልም። በኒካ ካልተወለደች የዝሙት ልጅ ከሆነ እጭ ነው። ወንድሞቹ አለቷ ላይ በተለምዶ ወይም ደግሞ በሰብአዊ በመሆን ወንድም አብረው በአንድ ሆድ በመውጣት አይተን ነው እንጂ ወንድም የሚባለው በኒካ የተገኘ ነው ነው እያልኩሽ። አለው መልሼልሻለሁ። እነሱ እኮ እያሳደጓት ነው። አንድ ቤት እኮ እየኖሩ ነው ያሉት ወንድም ለማለት አብሮ ማደግ መስፈርት አይደለም ወይ መጥባት እናትን፣ አንቺ እና እኔ አንድ እናት ካጠባሻችን፣ አምስት ጊዜ ካጠባችሽ አንቺ እኔ እናት ወንድም እና ይፈጠራል። በስለምና እናት እኮ አጥብታታለች። እኔ እኮ ቅሬ አይደለም ሙፍቲ የተጠየቁት መጀመሪያ፣ እንትና እህታችን ተረጋጊ። ሙፍቲ የተጠየቁት ወንድሞች መስርተናል። እኔም ማለት ነው እንግዲህ በዝሙት የተወለድኩት። ነገር ግን ሲሏት ያ አባትሽ ማግባት ይቻላል አሉት እንጂ አብሬ አድርጌያለሁ አብሬ ነበርኩ ብላ ጠይቀዋቸዋል ለሙፍቲው። አብሮ ነበር ከሆነ ከጠቡ እናትነት በመጥባት ይገኛል ቢሻለው። ነገር ግን ለአባትነቱ ሳይሆን ለወንድሞቹ በኩል ነው ያመጥማት። አባትነቱስ የእነሱ አባት በመሆን ዙሮ ይመጣል እንጂ አባቱ መጀመሪያ ግንኙነት ስላደረገ ስለወለዳት ለኒካ አባትነት ተብሎ አይባልም። የዝሙት ልጅ ነው። እጨርሽ ጨርሽልሻለሁ። ከዓለም ወርቃይ ተንፍሶ የሚባል ዱርዬ አለ። የጽድቅ ሰው ይመስላል። ነገሩ ሴይጣንም የብርሃን መልአክ ይመስላል። የጽድቅ ሰው ይመስላል፣ የእውነት ሰው ይመስላል፣ የፍትህ ሰው ይመስላል። እውነት ውስጡ መንፈስ ቅዱስ ውስጡን የሚያቃጥለው የሚያንገበግበው ይመስላል። ግን አረመኔ፣ ገንዘብ ባየበት ላጩን የሚያዝረበርብ የፍራውድ ፌክ ሰዓት፣ በዚህ ብር ነው የሚሸጠው ሲባል አይለል እንዲህ ፍርዬ ብሎ እንደዚህ ላጩን የሚያዝረበርብ አይነት ገንዘብ አፍቃሪ ሰዋል። እዚህ ሚዲያ አሁንም በዚህ ሰውዬ ሰዎች ገንዘብ እየተበሉ እየተዘረፉ ነው። አንዴ ስልኬ ጋ ሌላል። ያንን ሁሉ ሺህ ዶላሮች ከሰበሰበ በኋላ ሌላ ጊዜ ዶክመንታሪ ፊልም ለእኔ ይሰራልኝ ይላል። ምን የረባ ታሪክ እንዳለው አላውቅም። እረኛ ነበርኩ ነው የሚለን። ከአ ከሰላሳ ምናምን ዓመት በፊት እረኛ ነበረ። ከዛ አዲስ አበባ ገባ። ከዛ ዲያቆን ነበርኩ ብለው ብሎ ኦርቶዶክስን መሳደብ ጀመረ። ከዛ ዲያስፖራ ብቶ ውጭ ሄደ። ከዛ ቤት ውስጥ ቁጭ አለ። ከዛ ሞባይል ሰጡት። ከዛ ማውራት ጀመረ። ይሄ ነው ታሪኩ። ምን ዶክመንታሪ አለቀ? ከዶክመንታሪ እንሰርች ይችላል ብራዘር። ዶክመንታሪ አልቋል። አንዴ ዶክመንታሪ፣ ከዛ የተወለድኩበት አገር ላይ ቸርች ላሰራ ብር ስጡኝ እንደሞ ይላል። መልሱ ይሄ ሰው አንዴ በህመ ሌላ ጊዜ በስልክ ጋለብ፣ ሌላ ጊዜ በዶክመንታሪ፣ ሌላ ጊዜ ቸርች እኛ ሰፈር ሊሰራ ነው ያለ በማቋረጥ መልኩ ገንዘብን ከዚህ ሰዎች ምስኪን ምዕመን፣ ወንጌል እየተሰራ ነው ከሚል ምስኪን ማህበረሰብ፣ ወንጌልን ሰበብ አድርጎ፣ መመኪያ መደገፊያ አድርጎ፣ መሸሸጊያ አድርጎ፣ በወንጌል ሰበብ ሰዎችን እስካም እያደረገ ነው። እስካም ማድረጊያው ብዙ ነው፣ ታውቃለህ። ያልፈላል ይሳካላል። እኛ ድርጅት ላይ ኢንቨስት ካደረግ እንደዚህ ይሆንላል ምናምን ትባላለች ትሰራል አውሮፓ በአስራአምስት ቀን በአስራስድስት ቀን እንወስዳለን ምናምን ይለዋል። ትራቨል ኤጀንት ነን ይለዋል። ቆንጆ ቢሮ ይከራዩልሃል። ቢሮቸው ላይ የሆነ የተሰራ የኤአይ ምስክር ወረቀት ያስቀምጡልሃል። ቆንጆ ወንበር ምናምን ስታይ ይሄ ጤነኛ ቋሚ መቶ ዓመት የሚቀጥል ቢሮ ነው ብለ ሄደ መቶ ሺህ ሁለት መቶ ሺህም ትሰጣለ። ከዛ የሆነ ጊዜ ላይ ስትሄድ አንተን መሰሎች ከመቶ የሚበልጡ ሰዎች